ሰላም እግዚአብሔር ለእናንተ የሆኑ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። እንዴት ናችሁ? እንኳን ወደ ዝፋ ኢንተርቴንመንት በሰላም መጣችሁ። እንዴት ናችሁ? ሳምንታችሁ፣ ቀናቶች እንዴት ነው ያለፉት? እኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ክብሩ ይስፋ ለመድኃኒዓለም እና ሰላማችሁ ይብዛልኝ ዛሬ ያው የቶ አንዳንድ ቪዲዮዎችን አብረን የምና ይሆናል አንዳንድ ኮሜንቶችን አብረን የምናነብ ይሆናል። እነ ዳጊን በሚመለከት ማለት ነው። ይህን ይሄን ይመስላል። ፕሊዝ ሁላችሁም ሰብስክራይብ አድርጉልኝ፣ ላይክ አድርጉ፣ አበረታቱኝ። ፕሊዝ ፕሊዝ ፕሊዝ፣ በቃ በቅንነት ማለት ነው እና እንደዛ ብዬ ልለምናችሁ ጋይስ ፕሊስ። እና ወደ ገደለው እንግባ መጀመሪያ አስተያየት ወደ አስተያየት ከመግባታችን በፊት ቆይ ቪዲዮዎችን እናዳምጥ፣ አይመስላችሁም? ቪዲዮውን እናዳምጥና ከዛ በኋላ ኮሜንቶችን እናነባለን፣ አብረን ማለት ነው። ዋን ልብ በሉ ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበብህ ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። ለቤቱ እናንተ አያገባችሁ። ይሄው ፍርድ ቤት ያዘው። ኦ ማይ ጋድ! ኦ ማይ ጎድነስ! እንዴ ግን እነዚህ ሰዎች በፊት እውነት ይዋደዱ ነበረ ወይስ እናንተ ግን እነዚህ ሰዎች በፊት እራሱ ይዋደዱ ነበር? እኔ አይ ዶንት ኖ አላውቅም። እውነት በጣም ከባድ ነው ለማመን ይከብዳል። ቴ ስማ ወልድ እየጠጣችሁ ለሁሉም እንዴ እኔ እኔ ወጣጣው ደስ አይለኝ። ጠላ ነው እንዴ ተጠጨለች እንዴ አለል አይደለም አልኳት። አይስካፌ ነው። እና እስቲ ለዳጊ የተጻፉ አንዳንድ ኮሜንቶችን እናነባለን። ጥሩም ኮሜንትለ ያስደለ ምምን እዚህ ጋር አስገባላቸውአለሁ እናንተም ታዩታላቸው። ኦኬ ዳጊ፣ ለዳጊ ነው። ዳጊ ማፈር አለብሽ። ልጆችሽ በዚህ ደረጃ አባታቸው ላይ ተቃውሞ ሲያሰሙ ያሳፍራል። ለምን አባት አይደለም? ቢያጸፋም ቢያለማም በር ላይ ወጥቶ ራስሽን ገባችው እውነት ለመናገር በጣም ያሳፍራል። ማርያምን በተለይ ትልቋ ልጅቷ ለአባትዬው የተናገረችው ነገር ያው እኛ ባናየው ጥሩ ነው ማለት እኛ ለምን አሳያችሁን ነው። እግዚአብሔር ለምን ለምን ወደ ሚዲያ መምጣት አስፈለገ እንጂ ከዚህም በላይ ያው እንዲበል እንዲበል እንዲበል ተብሎ ነው የሚያልቁት ልጆች አይደለ፣ ሶ ከባድ ነው ብቻ ነው ሰባት ነበርክ ትላለች እናት ከኋላ ከቤተሰብ መበተን በላይ ኮንዶሚኒየም አሳስቧት ብሎ እንዲህ ምድር ሸንጉሌት አድርጓል። የልጆቻቸውን ነጋቸውን አበላሽቷል። ተሳቆ እንዲኖሩ ተፈርዶባቸዋል። ቪዲዮ የተቀረጸው ከግቢ ውስጥ ነው። ተጠያቂዋ እራሷ ናት። ሆነስ ነው ግን ማለት ነው ጋይስ፣ ከኮንዶሚኒየም በላይ በሚለው ቦታ ላይ አስታይ ምን መሰላችሁ፣ አንድ አንዴ ማለት ነው በርግጥ። ምክንያቱም ልጅ ሶስት ልጅ ይዞ ያለ ቤት ከባድ ነው። ከባድ ከባድ ነው። እና ደግሞ እሷ የሰውየውን የምትወደው ምናምን ከሆነ በሁለት ነገር መጎዳት የለባትም። ማርያምን መጎዳት የለባትም። ሰውዬው አይ ግን እኔ አልፈርድም ግን ሆጣ ወርደ ማለት ነው እንደ ራሴ ታስብ ማለት የምትወደውንም ባህሏንም አታ ቤቷንም ማውጣት የለባትም ብዬ ነው የማስበው ለምን አንደኛ ሶስት ልጆች ይዞ ከባድ ነው ቤት ተከራይ ቤት ተከራይቱ መኖር ኢትዮጵያ ውስጥ ምናምን ምናምን ነገር ብቻ ብዙ ኮሜንቶች አሉት እስቲ ሌሎች ነው ኮሜንቶች ሊሆና ማለት ምን አላነበብኩኝ። ምክንያቱም ቁጭ ብዬ ስላነበዋለሁ ማለት ነው። እና ግን ጥሩ አላ እውነት፣ እኔ እሷም ሆነ ብቻ ጥሩ አላደረጉም፣ እውነት ለመናገር ይሄ ተቀርጾ መለቀቁ ደግሞ ፈልጎ ነው የለቀቁት። ይህም ቪዲዮ ምንም ሰራተኛ ምናምን ሰው ያው የኢትዮጵያ ሰራተኛ ፈርዶባታል እንጂ ይሄ ተፈልጎ ነው የተለቀቀ። ምንም ይረድ በንበልባችሱ ይላል ሰውዬው ኢራዲቦ አያስፈልግም? ፈልጋቸው ነው የለቀቃችሁት እና እንደዛ ነው ጋይስ። አንድ ልጅ ምን እንዳለ እንገራቸው። ዳጊ የሚያስፈልጋት የህግ ባለሙያ ሳይሆን የጤና ባለሙያ ነው። ሰባት መቶ ምናምን ላይክ ነው ያለው። ኮሜንቱ ታሜ ማን የሚባለው ሰው ታውቁታላችሁ ብዬ አስባለሁ። ታዋቂ ነው አይ ቲንክ ብስለት የጎደላቸው ባልና ሚስት ጦስ ለልጆቹ ተረፈ። ራሷ ቪዲዮን ብዙ ሰው ቪዲዮን እራሷ እንደለቀቀች ነው ኮሜንት ላይ ራሱ እያደረጉ ያሉት ማለት ነው። ፌስቡክ ላይ ነው ባይዞ፣ የቲክቶክ ላይ አይደለም ቲክቶክ ላይ ማ፣ ከዚህ ባሰ ራሷ ቪዲዮን ቀርጻ ራሷ ነች የለቀቀችው። በህዝብ ዘንድ ተቀባይነት ስታጣ ለማስተባበል ያደረገችው ነው በዚህ ጉዳይ ሴፉ ሻህ ላይ ይቀርቡ ይሁን? አዎ፣ ሴፉ ላይ ይቀርባሉ። የምር ይቀርባሉ ብዬ አስባለሁ። እራሷ ነች ቀርጻ አይለቀቀችው መቶ በመቶ 100 ብሏል። ብዙ ኮድ ቦታ ላይ እንደዛ ነው ያለው። በጣም ብዙ ኮሜንት ነው ያለው፣ ግን ያው ሁሉም ሁሉም አንብቦ እንትን ማለት አልቻልም ግን ግን ግን በጣም በጣም ያሳፍራል። ወዴት እየሄድን ነው? ወዴት ጋይስ፣ ወዴት እየሄድን ነው? ማርያምን። ትዳር ክቡር ነው። እናም ደግሞ ለልጆቻቸው መጠንቀቅ አለባቸው። እነዚህ ልጆች ነገር ያርጋሉ ብዙ ነገር ማርያምን እና ያም ላይ አልፈርድም ያም ላይ አልፈርድም ግን ኃላፊነቱ የሁለታቸውም ነው። እነዚህ ልጆች ነገ ሁለቱንም ነው ተጠያቂ የሚያደርጉት። ዳጊንም ብቻ አይደለም ሳምሶም ነው ማነው የሚባለው፣ እሱም ብቻ አይደለም፣ ሁለቱም ይጠየቁበታል። እና ብቻ የእውነት ትዳራችሁን ጠብቁ። እኔ ጋስ ማርያምን ነው የምላቸው እነዚህ ሰዎች አስር ዓመታቸውን ካከበሩ በኋላ ምን ንፋስ ነው የገባባቸው? እውነት ባላከበሩ ኖሮ ይሻላቸው ነበረ። ጌታ ምስክሬ፣ ከዛ በፊት እኮ አናቃቸውም ሙላ። ከዛ በኋላ ሚዲያ ላይ መውጣት ጀመረች። በቃ ነገሩ እየተበላሸ መጣ። የምር የሚዲያ ያየው ነገር አይመለክትም። ብቻ እግዚአብሔር ሰላሙን ያውርድላቸው ግን ቪዲዮውን ሰራተኛ አይደለም የለቀቀችው፣ ራስሽን እሺ የለቀቅሽው። ዳጊ ዳጊ እና ጋይስ ብለሽ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ሌላም ቪዲዮ ለመስራት በዚሁ መቀጠል የሆነ ቪዲዮ መስራት ፈልጋለሁ እና ደህና ርኑልኝ። ውድድ ነው የማደርጋችሁ። አይላቤት ሰሞች እና ሰብስክራይብ አድርጉኝ። ወደ ኢትዮጵያ ልገባ ነው። ዛሬ ግንቦት ልደታ ነች። ትንሽ ዘና ማለት አለብኝ። ከቤት 50 ሜትር ርቀት ላይ ስጋ ተከፍቷል። ሁሌም ከሚፈታተነኝ ጎራብዬ ስጋ ገዛው። ዛሬ ፈታልል ነው። ጎመን ጥሩ አይደለም ጎበዝ። ዳይት ሳታደርጉ ዳይት አስተካክሉ። የሆነ ነገር እየሸከከኝ ነው። ስጋው መብዛት አላማረኝም። ብቻ ኖ፣ አላማረኝም ከጾም ከጾም ፍቺ በፊት ከተማችን የአህያ ድምፅ ሲንጣጣ ነበር የሚያራው። ጾም ከተፈታ በኋላ የአህዮች ከከተማ መጥፋታቸው አላማረኝም። ትናንትና የዓለም የአህዮች ቀን ስለነበር ይሆናል። ሴጣን መጥፎ ነገር ሹክ እያለኝ ነው። ሴጣን ተው፣ በአካል አግኝተህ ተው ብትለኝ ነው አያ ነው ብትለኝም አልተውም በዚህ ሐሳብ የተወጠረ አንድ የምስራቅ ሰው ቤቢ አገባ ፈታ። ምን ያገበዋል? ተፋቱን፣ ተፋቱን አታዝጉነ አማረ ከጅጅጋ ብሏል። እኔ እንኳን ፈታ አስቆኝ። ያዩቹ፣ ያዩቹ ከከተማ መጥፋት አሳስቡ ነው ማለት ነው። ምክንያቱም ለምን ተቃላችሁ? እግዚአብሔር ምስክሬ፣ ይሄን ኮሜንት ሳነብ ጌታ ምስክሬ ነው የምላችሁ ማርያምን ስጋ ቤት የኢትዮጵያ ስጋ ዱባይ መጥቷል ምናምን አሉ ማስታወቂያቸው የነበረ እና እንደውም አውርቻቸው ነበረ ኪሎ አርባ ብር ነው መቶ ሀያ ብር ነው ያሉኝ። ግን ማቲ ሲያስተዋውቅ አይቼዋለሁ፣ ከዛ ጠይቄ ስልኩ ሰጠኝ ነበረ ማቲ ማለት ነው እና ወርደላ አድርጋለሁ ብዬ ምናምን እያሰብኩኝ ነበረ። በጣም ነው ማርያምን ነው የምላቸው ስጋ ያማረኝ ቀይ ስጋ ማለት ነው እና ይሄን ኮሜንት ያነበብኩበትም ምክንያት ለዛ ነው እንጂ ያን ያህል የሚያስቅ አይደለም። ግን ሳስቦ ምን ይታወቃል አልኩኝ። ይቅርብኝ፣ እግዚአብሔር ይቅርብኝ። ጋ ስስቲቭን ትላላች ኮሜንት አርጉልኝ። ማርያምን አላውቅም የምር ከኢትዮጵያ ነው የሚመጣ ስጋ። ፍቄ ሰንጋ የሚባል አለ ብቻ አለ፣ ዱባይ ውስጥ ነው ከኢትዮጵያ ነው የሚመጣ ስጋው ምናምን አሉኝ እና ይሄ ኮሜንት ሳነብ በቃ እሱ ትዝ አለኝ። ማርያምን አይ ዶንት ኖ። አጠያይቃለሁ። እስቲ እናንተም በኮሜንት ላይ ጻፉልኝ፣ በኮሜንት አሳውቁኝ ፕሊዝ። እወዳችኋለሁ እና እና